በተለይ ቪዲዮ የሚሰሩት ከነ ፍቅር ወይም ደግሞ ከነሩ ካሉት ሴቶች እስካሁን ድረስ እኔ ካየሁት በተለይ በቪዲዮ እንደዚህ የዩቲውብ ቻናል ከፍቶ የሚሰሩ በተለይ ልጆች እጅግ በጣም ጎበዝና እጅግ በጣም በጣም ጥሩ ሴት ናት ፍቅር እንዳየሁት ከሆነ። እንግዲህ ያው እንደምታውቁት በጣም ሰሞኑ ብዙ ነገሮች ተከስቷል። ከዛ ውስጥ በተለይ ሰሞኑ የመጣላት ሰሞን መሰለኝ ምክንያቱም እንግዲህ እንደምታውቁት ሞታ ተጣልተዋል። እንደዚሁ እንደምታውቁት ደግሞ ሀይሚና ብሩኪም እንደዚሁ መሀላቸው የሆነ ነገር ተፈጥሮ እስካሁን ድረስም እንግዲህ ተጣልቶ ነው ያሉት። እሱ ብቻ አይደለም ዳኒ ሮያልና ጽጌ ሮያልም እንደዛው በተመሳሳይ ሁኔታ ያው ጥል ውስጥ ነው ያሉት። እንግዲህ ፍጹም ሰላም የሆነችው እስካሁን ድረስ ፍቅር ናት። ፍቅርና ፉፉ እስካሁን ሰላም ናቸው። በጣም በሚገርማችሁ ሁኔታ እንግዲህ ብዙ ጊዜ ይጣላሉ ግን ቶሎ ነው የሚታረቁት። እጅግ በጣም በፍጥነት ነው የሚታረቁት። የመጀመሪያ ቪዲዮ ተጣልቶ ከሆኑ በንጋታው ግን ታርቆ ነው በቃ የምታያቸው። ይህ ጸብ ላይ እንግዲህ ብዙም አትቆይም። ፍቅር እንዳየውት ከሆነ በጣም በጣም ተግባቢ ናት። ልክ እንደ ስሟ እንግዲህ ቶሎ ነው ተግባብታ ደግሞ ነገሮቹን ሁሉ ረስታ ወደ ፍቅር የምትመለሰው ማለት ነው። ፍቅር እጅግ በጣም በጣም ጥሩ አመለካከት ያላት ሴት ናት። ብዙ ነገሮች ተከስቷል። በዚህ ሰዓት እንግዲህ ሁሉም ሰው ኩርፊያ ላይ ነው ያለው ማለት ይቻላል። ሰላም ውዴ ቻናሌ ቤተሰቦች እንግዲህ በአዲስ ቪዲዮ ተመልሰናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። አዲስ ያልሆናችሁ ደግሞ እንደተለመደው እንግዲህ ቪዲዮዋችን ላይክ አርጎ ሀሳብ አስተያየታችሁን እንግዲህ ኮሜንት ስር አስቀምጡልኝ። እንደምትወዱት ተስፋ አረጋለሁ። በዚህ ቪዲዮ እንግዲህ የምናየው ሙሉ የጋሽዬን ቤተሰቦችን እጅግ እጅግ በጣም እንግዲህ ብዙ ነገሮችን አብሮ ያሳለፉት ከመጀመሪያው ጀምሮ እስካሁን ድረስ ደግሞ እንግዲህ በጣም ብዙ ነገሮች እየተፈጠሩ ባሉበት ሁኔታ ሆነን አዲስ ቪዲዮ ሰርተናል ማለት ነው ለዚህ ቻናል አዲስ ከሆናችሁ እንደተለመደው ላይክ ማድረግ እንዳትረሱ እንግዲህ በጣም የታዘብነው ሰሞኑን በተለይ የሩታና የአብርሽ ጉዳይ እጅግ በጣም የከረረ ነገር ውስጥ ገብቷል ማለት ነው እንደምታውቁት እንግዲህ በሰሩት ቪዲዮም ኤፍሬም እና አቤል በጣም ሲለምኗት ነበረ ሩታን እጅግ በጣም ሲለምኗት በተለይ ኤፍሬም እንግዲህ ተንበርክኮ ሁላ ይቅርታ ሲጠይቃት ነበረበት በጣም በጣም ከልቡ ይቅርታ ጠይቆ እንዲታረቁ ለማድረግ ከፍተኛ ጥረት ሲያደረግ ነበረ ማለት ነው፣ ኤፍሬም ኤፍሬም ብቻ አይደለም አቤልም እንደዛ በጣም ጥረት ሲያረጉ ነበረ። እንግዲህ ያው ሩታ በፍጹም ይቅርታ እንደማታደርግለት ለአብርሽ እጅግ በጣም አሳሳቢ እንደሆነ ጉዳዩን አይታ ማለት ነው። በጣም ብዙ ነገሮች ተከስቷል። እንግዲህ ይሄ ነገር እስከመቼ ድረስ ነው ለምንድን ነው እንደዚህ ችክ ያለችው ብሎ በጣም በጣም ብዙ ሰዎች ሲጠይቁ ነበረ። ሩታ እንደዚህ ለመንግግም ብላ ይቅርታ እንደማታረግለት እንግዲህ በጣም ብዙ ሰው ሲጠይቅ ነበረ። እንግዲህ ከተጣሉ ኦልሞስት አሁን ወደ ሁለተኛ ሳምንት እየመጣ ነው። ነገሩም ከሮ አሁን ላይ ደግሞ በጣም በጣም በቃ ከልክ አልፏል ብሎ በጣም ብዙ ሰውም እያወራ ነው። በጣም እውነቱን ለመናገር በቃ አብዝታለች ብለን ነው ያሰብነው እኛ። ምክንያቱም እንግዲህ ከዚህ በላይ ምን ያደርግ ጓደኞቹም እንደዚሁ ለመኗት እሱም በጣም በቃ ስንት ጊዜ ለመናት። ፍጹም ፍጹም በቃ መታረቅ አትፈልግም። እንግዲህ እንደምታውቁት እርጉዝ እንደሆነች ሁላችንም እናውቃለን። ምንም ቢሆን እንኳን እርጉዝ የሆነች ሴት እንዳውም ምንም ቢጣላት እንኳን ያንን ሁሉ ነገር ትታ አትሊስት ለልጇ ስትል መታረቅ ይኖርባታል ብለን ነው የምናስበው። እንግዲህ እሷ ምንም አይነት ስሜትም አልሰጣትም ያ ነገር፣ እጅግ በጣም ከባድ ሁኔታ ውስጥ ገብተዋል ማለት ነው የነሱ ትዳር። በሌላኛው በኩል እንግዲህ ያው እንደምታውቁት ሀይሚና ብሩክ እጅግ በጣም ሀሳቢ ውስጥ ናቸው። እነሱም እንደዛው ተጣልተዋል። እንግዲህ ያው የእነሱ ጉዳይ እጅግ በጣም አስገራሚ ነው። ምክንያቱም ዳኒ ሮስት ውስጥ መጥቶ ነገሮቹም ድብልቅልቅ አርጎ እንግዲህ እንዲጣሉ ከፍተኛ ጥረት ያደረገው እሱ ነው። ያው ተጣልተዋል። አሁን ኦልሞስት እንግዲህ በጣም ብዙ ነገሮችን አድርጓል። በተለይ ዳኒ ሮስት የማይመለስ በጣም ብዙ ነገሮችን የተለያዩ ቪዲዮዎችን ለሀይሚ በተለያየ ጊዜ ሲያሳያት ነበረ እንግዲህ እሷን ለማ ሳምን ፍጹም እንግዲህ አብሮ እንዳይሆነው ሀይሚና ብሩኬ በጣም ከፍተኛ ጥረት ሲያደርግ ነበረ። ዳኒ ሮስ እሱ ብቻ ሳይሆን እንግዲህ እንደምታውቁት ያው ሶሲ ወይም ደግሞ ሶስና ምትባል እሷም እንግዲህ ያው በተመሳሳይ ሁኔታ ሃይሚና ብሩኬ እንዲጣሉ ከፍተኛ ጥረት ስታረግ ነበረ። እንግዲህ በተለያየ ነገር ማለት ነው። እንግዲህ ከባድ ሆኗል የእነሱ ጉዳይም እንደዚሁ እነሱም ከተጣሉ ኦልሞስት አሁን እንግዲህ አንድ ስድስት ሰባት ቀኖች አስቆጥሯል ማለት ነው። ያው የሚነጋገሩት ቪዲዮ ላይ ነው እንጂ እጅግ በጣም ጸብ ውስጥ እንዳሉ ለማወቅ ችለናል ማለት ነው። እጅግ ከባድ ሁኔታ እያሳለፉ ነው። በሌላ በኩል ደግሞ እንደምታውቁት እንግዲህ ፅጌ ሮያል እና ዳኒ ሮያል ነው እጅግ በጣም በጣም በሚ የሚያስገርም ሁኔታ እነሱም ተጣልቶ ኦልሞስት እንግዲህ ከዱባይ ከተመለሰ በኋላ በተለይ ዳኒ እስካሁን ድረስ ያው ኩርፊያ ላይ ናቸው። ኦልሞስት አሁን አንድ ወር አልፏል። በጣም በጣም የእነሱ ደግሞ እጅግ የሕፃን ስራ ነው ያሉት አብዛኛው ሰው፣ ምክንያቱም ያው እንደምታውቁት ኩርፊያው ምን አይነት ኩርፊያ እንደሆነ ራሱ ያው ሊገባን አልቻለም። ጥላቸው ምን አይነት ጥል እንደሆነ ምኑ ጋር እንደተጣሉ ራሱ እስከ መርሳት ደረጃ ድረስ ደርሰናል ማለት ነው። ሁሌ እንግዲህ ያው ዳኒ ሮያል ሲለምናት ይታያለ። በጣም ነገሮችን ለማስተካከል ሲሞክር እናያለን። በዛው ልክ ደግሞ ጽጌ ሮያል በፍጹም እንደማትፈልግ እና በቃ ንግግር እንደማትፈልግ እሱን ለማስቀናት ስትሞክር ወይም ደግሞ እሱ እሷን ለማስቀናት ሲሞክር በጣም በተደጋጋሚ አይተናል። እንግዲህ የእነሱ ነገርም እጅግ አሳሳቢ ነው። በቃ በጣም ልክ አልፎ አለ እነሱ ኦልሞስት ልክ አልፎ መነጋገር ሁላ አሰልቺ በሆነበት ወይም ደግሞ የነሱን ቪዲዮ እንኳን የሚያይ ሰው ተመልካች በጣም ለተመልካች ክብር እንደሌላቸው አይነት ነገር አድርጎ ሁሉም ሰው በዛ ወይ እየተረዳ ይገኛል ማለት ነው። በዛ ከቀጠለ እንግዲህ ያው ብዙ ሰዎች በነሱ ያዝናሉ ማለት ነው። በሌላ በኩል እንደምናውቃት እንግዲህ ያው ፍቅርና ፉፉ ናቸው። ከሁሉም እኔ በጣም በጣም በጣም ይለዩብኛል። ምክንያቱም ሲጣሉም በምክንያት ነው። ከተጣሉ በኋላም እንግዲህ አንድ ቀን ብቻ ነው የሚፈጅባቸው ለመታረቅ። በዛ ላይ በጣም የሚገርማችሁ ፍቅር ጋር ያየውት ነገር ከልቧ ነው ይቅርታ የምጠይቀው ኢቨን ራሷ እንኳን ሳታጠፋ ስትቀር ራሱ እየሆነ አንድ ሌላ አጥፍቶ እሷናት ቀድማ ይቅርታ የምጠይቀውና ያ በጣም ቅን የሆነ በተለይ እንደዚህ አይነት አስተሳሰብ ያላቸው ሰዎች በጣም ከስንት አንዴ ነው የሚገኙት። እንግዲህ ቡታጅራ ካፈራቻቸው በተለይ በጣም ጥሩ ሴቶች መሀል አንዷ አስዋናት እንግዲህ፣ እንደምታውቁ በጣም ቀና የሆነ ልብ አላት። በተለይ ለፉፉ እንግዲህ በጣም እንግዲህ ፍቅር እያሳየች ነው። ሰሞኑን በተለይ እያያችሁ ከሆነ እስካሁን ድረስ ያላቸው ነገር ደስ ይላል። እንግዲህ እኔ እውነቱን ለመናገር እጅግ በጣም የምኮራባቸው ሰዎች ናቸው። ጥሩም ተመልካች አላት። እጅግ ደግሞ በጣም የሚገርማችሁ ደስ የሚል ቤተሰብ የዩቲዩብ ቤተሰብ እጅግ በጣም የሚወዷት በጣም በቃ የሚያስቡላት ቤተሰብ አፍርታለች። በተለይ ፍቅር እና በዛም እንግዲህ ለትኮራ ይገባል። በተለይ ከነ ሩታ ጋራ ወይም ደግሞ ከነ አብርሽ ጋራ ወይም ደግሞ ከነ ዳኒ ምናምን ጋራ ፍጹም እንደዚህ መወዳደርም አችልም። ልጅቷ ጎበዝ ናት። በቃ እጅግ በጣም ጎበዝ ናት። በዚህ ደረጃ ነው እንግዲህ የዛሬን ቪዲዮ ያየ ነው ማለት ነው። ሰሞኑን የተፈጠሩት ነገሮች እነዚህ ናቸው። እንግዲህ ማን ነው ትክክል ትክክለኛው ማን ነው የሚለውን፣ ደግሞ ለእናንተ ለተመልካቾች የተዋለው እንግዲህ ሀሳብ አስተያየታችሁን ኮመንት ስራ አስቀምጡልኝ። ብዙ ነገሮች እንደተማራችሁ በተለይ ከነ አብርሽ በተለይ ከነ ፍቅር በጣም ብዙ ነገሮች እንደወሰዳችሁ እንደተማራችሁ እርግጠኞች ነን። እንግዲህ ውዴ ቻናሌ ቤተሰቦች የተጣሉት እንዲታረቁ ያው ተስፋ እናረጋለን። ካልተውሃቡ ግን እጅግ በጣም ነገሩ ከሮ ሌላ ፀብ ውስጥ ከሚገቡ ግን በሰላም መለያየትን የመሰለ ነገር የለም። ግን በጣም በጣም ተስፋ አድርገን እንጠብቃለን እንደሚታረቁ ማለት ነው። ነገሮች በሙሉ እንደሚያልፉ እርግጠኞች ነን። እንግዲህ አዲስ ነገር ደግሞ ሲኖር